ኦርቶዶክስ በመሆንም ደስ ይለኛል። ለሚጠቀመው ሰው ማለት ላወቀው ሰው መቼስ ኦርቶዶክስ ወደ ብቃት የሚያመጣ ሃይማኖት ነው። ቤዛዊተ ዓለም ሰአሊተ ምሕረት ማርያም እናቴን ጠርቱ ያፈረ ማናለ የመልኮት ማደሪያ ማርያም ማርያም ቅድስተ ቅዱሳን ማርያም ማርያም ትትና የሚቀዳባት ማርያም ማርያም ከሴቶች ሁሉ የተለየች ማርያም ማርያም አዝዳሊ ተምረት ማርያም ማርያም እሷን እናት አድርጎ የሰጠን የአማልክቶች አምላክ የጌቶች ጌታ የነገስታት ንጉሥ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የተመሰገነ ይሁን። አሁን በደረሰኝ መረጃ አዶናይ ሌላ ሪከርድ በመቄዶንያ ሊያስመዘግብ ነው። መኪናዋን ሊሰጣት ሲሆን በጋራ የምንቀኝ ይሆናል። ዘማሪ ዘርፌ ከበደ ወደ ኦርቶዶክስ እምነት ተመልሳለች ተብሎ በተለያዩ የቲክቶክ አካውንቶች ሲሰራጭ መሆኑን ከእማኝ ምንጮች ለማግኘት ችያለሁ። እነሆ ከትላንትና ጀምሮ ዘማሪ ዘርፌ ከበደ ወደ ኦርቶዶክስ እምነት መመለሷንና የአባቶች ጸሎት ተደርጉላት በንሳ እንደተመለሰች እየተነገረ ያለ ዜና እንዳለና ይህንም ተከትሎ አንዳንድ ኦርቶዶክሳዊ ወንድምና እህቶች ደግሞ ደስታቸውን እየገለጡና እንኳን ደህና መጣሽ እያሉ የሚገኙ ቢሆንም ዘማሪት ዘርፌ የከበደ በዩ ጩፋ ምድራዊ ጥቅማ ጥቅሞች ተታላ እምነቷን ክዳ ምንፍቅናን በከፍተኛ የገንዘብ ዝውውር ብትቀላቀልም የተረፋት ጸጸት ብቻ ነበር። ታዲያ ከወራቶች በፊት በጠና ታማ ያልሄደችበት ያልረገጠችው የነብይ አዳራሽ የለም፣ ግን ከሞንታርቦ ድምጻቸው ጆሮዋን ከመቅደል ውጪ ምንም ጠብ ያለ ነገር አልነበረም። በኋላም በቤተሰቦቿ ምክር ሰሚነ ሄዳ ከህመሟ መፈወሷ የተረጋገጠ ሲሆን በዚህ ሳቢያም የከዳቻትን ኦርቶዶክስን ይቅርታ ጠይቃ ልትመለስ መሆኑ በአሁኑ ሰዓት የሶሻል ሚዲያውን ትኩረት ስቧል። ለመሆኑ ምንድን ነው የተፈጠረው? መረጃዎችን አጋራችኋለሁ። ሰላም ሰላም፣ እንዴት ናችኋለሁ? እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ የማጋራችሁን መረጃ ለሚመለከተው አካል እንዲደርስ ሼር ሼር ሼር ታደርጉታላችሁ። ሌላ ዜና፣ የአርሲ ዞን አስተዳዳሪ ሆነው ኢብራሂም አብዱልቃድር አንድ መረጃ የወጣበት ይህም የብልጽግና አመራሮችን ያስቆጣ ሲሆን ምንድን ነው አፈት ልክ የወጣው መረጃ አብረን እንመለከተዋለን።

ሰበር መረጃ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ወደ ፖርት ሱዳን አቅንተው ከአቻቸው አብዱልፈታ አልቡራን ጋር የተገናኙ ሲሆን አሁን እየወጡ ባሉ መረጃዎች የአርኤስኤፍ ማለትም በጀነራል ሀምዳን ዳጋሎ የሚመራው ጦር ባደረሰው የአየር ላይ ጥቃት ከሞት ለጥቂት መትረፋቸው ሶሻል ሚዲያውን እያነጋገረ ይገኛል። ምንድን ነው የተከሰተው? አብረን እንቃኘዋለን። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኒዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን እየላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደለት ቪዲዮ እንኳን በደህና መጣሽ፣ እንኳን ደህና ቆየሽ። በጣም ነው የምታምሩ። አለባበስሽ በጣም ነው ዘንጦ። ኬክ ይዞ መጣ ማለት ይሄንን አለባበስ ነው። አረ ወገን ወዴት እያመራን ነው? እኛ ኢትዮጵያን የራሳችን የሆነ ባህል፣ ስርዓት፣ ትውፊት ያለን ህዝቦች ነን። ለምንድን ነው ቆይ የራሳችንን ትተን የውጭውን አለ ለመምሰል ጥረት የምናደርገው? የዚህ ልጅ ቤተሰቦች ልጃችሁን እዛ ሰርግ፣ ቡና ምጅልግ አድርጉልን። የምጅለጋ ጥረት ይታይባታል። አይ ዶክተር ቢቸግር። ለማንኛውም ትውልድ ገዳዩ በዝቷል እና ተጠንቀቁ ወገን፣ ወገን አይሚትሙተ እኔ አሁን ዛሬ ያሉት ስለ የሆነ ክብር ተሰምቱ፣ ፋሚሊ ማረምን የሆነ ደስተኝነት ተሰምቱኝ ምናምን እዚህ ቦታ ላይ መገኘቴ ለእኔ ደስታ ነው። በጣም ከፋኝ በምንም አይነት ነገር ሱራጅ አልተባለም። ሳቶ ክሬቲቭ አዋርድ ግን እየሰራችሁ ነው እስታችሁ፣ ሱራጅ አልተባለም። ለምንድን ነው ግን ሰው የምታስለቅሱት እ ይሄ ልጅ አልሰራም አልጣርም፣ የምር ይገባው ነበር። ግን ያ ምን ጋር ፌራ አይደለችም ይቻልም ልጆቼ የዋላው ከሌለ የለም የፊቱ እንደሚባለው አገራችንን ስርዓት ያስታወሰ ጀግና ልጃችን ነው። ለመረጣችን በሙሉ ከልብ እያመሰገው ነገር ግን ደግሞ እኔ በራሴ ይሄ ነገር ለማስተራብነት መስጠት እፈልጋለሁ። ለእኔ የተሰጠኝን ስለማል በጣም የሚገርም ነው። እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። እኔ ደግሞ እጅግ በጣም የሚወደውና የማደንቀው ከልብ የሚሳሳለት ወንድሜ መልእክተኛው ካለ ለእሱ አስተላልፍለታለን። በዚህ መድረክ ላይ መቼም ከህዝብ ልብ የማይጠፋ ስራን የሰሩ ጀግና የኢትዮጵያ የቁርጥ ቀን ልጆች በአንድ መድረክ ላይ ቆሞ ስመለከታቸው አንዳች ነገር አንጀቴን ያንሰፈስፎ ነበር። ዶክተር አብይ በሕፃናት ህክምና ደከመኝ ሰለቸኝ ሳይል ያለ ሰዓት ገደብ በተማረበት ቃል ለገባለት ሚወት ታምኖ ህዝብ የሚያገለግል ሲሆን ማስተራብነትና ወንድም የመልዕክተኛው የድሃ የምስኪን ምርኩዞች ከፈጣሪ የተሰጡን ድንቅ ልጆቻችን ናቸው። በተዘጋጀው መድረክ ያሳዩትና ቀጥታ ወደ መጽሐፍ ቅዱስ በሀሳቤ እንደከ ከፍ አድርገኝና ትህትና የምትለው ቃል ጋር ደረሰኝ። ለእኔ ሳይሆን ለሱን በዚህ መድረክ ላይ ያስተማሩን። ዛሬ ብዙዎቻችን ለእኔ ለእኔ ብቻ በምንልባት አለም መተጋገዝን፣ ትህትናን፣ ስነ ስርዓትን ያስተማሩ የዘመኔ ጀግናዎች ብዙ አመት ኑሩልን፣ እግዚአብሔር ይባርካችሁ። ለበረከቴ ስግት ለበረከቴ ስግት ማርያም ማርያም እንኳን ቤዛዊተ አለም ሰአሊተ ምህረት ኦርቶዶክስ በመሆንም ደስ ይለኛል። ለሚጠቀመው ሰው ማለት ላወቀው ሰው መቼስ ኦርቶዶክስ ወደ ብቃት የሚያመጣ ሃይማኖት ቅድሚያ በድጋሚ እንኳን ለጽዮን ማርያም ክብረ በዓል በሰላም በፍቅር አደረሳችሁ አድረሰን እያልኩ ወደ መረጃ ያልፋለው። እንደሚታወቀው በትላንትና ሁለት የሶሻል ሚዲያውን ትኩረት ስቦ የነበረው የ2025 የቲክቶክ ክሬቲቭ አዋርድ ሲሆን አዶናይ በአደባባይ እናቱ የእናታችን የቅድስተ ቅዱሷን የንጽሕተ ንጹሐን የእመቤታችን የቅድስት ድንግል ማርያምን ስም ሲጠራ የተሰማኝን ደስታ በሁሉም ኦርቶዶክስ የልብ ውስጥ ላይ ፋቅ ታትሟል። በአደባባይ ያከበርካት እናት በአደባባይ ከፍት አድርጋለች። ምክንያቱም አማላጅ ችን አስታረቂያችን የጌታችን እና ስለሆነች። ታዲያውም በደረሱኝ መረጃዎች አዶና የተሰጠውን የመኪና ሽልማት ለመቄዶንያ ለመለገስ እንዳሰበ የሚወጡ መረጃዎች ያሳያሉ። እውነትም ይህንን የሚያደርግ ከሆነ አዶናይ በኢትዮጵያ ሶሻል ሚዲያ ፕላትፎርም ታሪክ ውስጥ በርካታ ሚሊዮኖችን አፍርተው በህዝብ ከሚወደዱ ኢንፍሉዌንሰሮች ተራ ይመደባል ሲል የቲክቶክ ክሬቲቭ አዋርድ አዘጋጅ ለመናገር ችሏል። ሰላም ሰላም፣ እንዴት ናችኋል? እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ የማጋራችሁን መረጃ ለሚመለከተው አካል እንዲደርስ ሼር ሼር ሼር ታደርጉታላችሁ። በአርሲ ኦርቶዶክሳን እልቂት የመራው የዞኑ አስተዳዳሪ አቶ ኢብራሂም አብዱል ቀድር አንድ መረጃ ሾልኮ ወጣባቸው። ኢብራሂም አብዱል ቀድር ከሸኔ ጋር ወሩት የድምፅ ቅጂ ቤቱ ቴሌኮም በኩል ተጠልፎ የተሰማ ሲሆን በአካባቢው የሚገኝ ህብረተሰብ ክፍልም ኢብራሂም ከድር ጨካኝና የማይራራ ሰው ነው፣ መከላከያ ሲገባ ከነሱ ጋር እጅና ጓንት መስሎ ይሰራል። ልክ እነሱ እግራቸው እንደወጣም ወይም ዞር ሲሉ መከላከያ ወጥቷል ንጉ ብሎ ጭፍጨፋውን ያካሂዳል። ብልጽግ ሸኔ በመሆን በሁለት ሁለቱም በላይ የሚተወን ህዝብ የሚያስበላ ግለሰብ መሆኑ ከታወቀ በኋላም የብልጽግና መራሮች ከስልጣን ስጋት የሚያመጣውን ኢብራሂም ከድርን አሳዶ ለመያዝ እንቅስቃሴ ተጀምሯል። የተዋሕዶ ልጆችን ባና ደም ገና ይፈረዳቸዋል። የጅማሬ ነው። አቶ ኢብራሂም አብዱልቃድር ዊ ቢሊቭ ዘ ኢንተግሬሽን ፕሮሰስ። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ወደ ፖርት ሱዳን በማቅናት ከአቻቸው ጀኔራል አብዱል ፈታ አልቡራን ጋር ተገናኝቷል። ፕሬዚዳንቱም ኤርትራ ከሱዳን ጋር በሁለትዮሽ ግንኙነት እንደምትሰራ ያሳወቁ ሲሆን ያቀኑትም በፕሌን አለመሆኑ ይልቅስ መኪና መጠቀማቸው ለደህንነት ስጋት ሲባል መሆኑ ተነግሯል። ገና ሱዳን ደርሰው አልቡራን አቀባበል ሲያደርግላቸው የአካባቢው ህብረተሰብ በልልታና በጭብጨባ ሲቀበላቸውም ይታያል። ኢሳያስ ሰውነታቸው ዕድሜና ከሰሞኑ ኢትዮጵያ ጋር የነበሩበት ውጥረትና ሀሳብ ተዳምሮ ሰውነታቸው በእጅጉ ተመናምኗል፣ ተዳክመዋል። ወርደው በአካባቢው ያለውን ህዝብ ሰላም እያሉ ወደፊት መጓዝ ጀመሩ። ቦታውና ህዝቡ ከሴኩሪቲ ቁጥጥር ውጭ በሆነ ደስ የማይል ንፋስ የሚነፍስባት የሱዳን አየር ወደፊት እየገፋቸው መጓዝን ጀመሩ። ብዙዎቻችሁ እንደምታውቁት በሱዳን በአርኤስኤፍ ወይም በሀምዳን ደጋሎና በአልቡርሃን መካከል ያለው የእርስ በእርስ ግጭት ወደ ከፋ ደረጃ መድረሱ የሚታወቅ ሲሆን ኢሳያስን ያጀቡ መኪናዎች ቤተመንግስቱ እንደወጡ ብዙ ብዙም ሳይቆዩ ከፕሬዚዳንቱ አጃቢዎች መካከል መጨረሻ የነበረው መኪና በፍንዳታ በጣም እንደተጎዳ ተነግሯል። ኢሳያስም ለጥቂት መትረፋቸው ተሰምቷል። ለዚህ ድርጊትም የአርኤስኤፍ አምድ አንድ አጋሎ ኃላፊነቱን እንደሚወስዱ የተናገሩ ሲሆን የጅማሪ ነው ኤርትራ በቅርቡ የእጇን ታገኛለች ሲሉ አስጠንቅቋል። ቁጭ ነው ወጥቼ ወጥቼ ዘማሪት ዘርፌ የከበደ ወደ ኦርቶዶክስ እምነት ተመልሳለች ተብሎ በተለያዩ የቲክቶክ አካውንቶች ሲሰራቅ የነበረው ከእማኝ ምንጮች ለማግኘት ች ያለው እነሆ ከትላንትና ጀምሮ ዘማሪት ዘርፌ የከበደ ወደ ኦርቶዶክስ እምነት መመለሷንና የአባቶች ጸሎት ተደርጉላት በንሳ እንደተመለሰች እየተነገረ ያለ ዜና እንዳለን አይንም ተከትሎ አንዳንድ ኦርቶዶክሳዊ ወንድምና እህቶች ደግሞ ደሳቸውን እየገለጡና እንኳን ደህና መጣሽ እያሉ የሚገ

ሁለተኛው አዳራሽ ዝግ ሆኖ እንዳሳለፈ መረጃዎች ያሳያሉ። ታዲያ ይህንን ተከትሎም ዘማሪዋ በጸጸት ውስጥ እንደምትገኝና የሰት ስራው ምንም ፋይናንሻል ቢጠቅምም ፍጻሜው ግን የማያምር መንገዱም የተነዋወጸ ነው ስትል ገልጸዋለች። ታዲያ ከዚህ ንግግሯ በኋላም በይፋ ተመልሻለሁ ባትልም ባለችበት ህይወት ደስታ፣ ሰላም፣ ጤና እንደራቃት አሳውቃለች። ዘርፌ ምንም ጅማሬሽ መጥፎ ቢሆንም ፍጻሜሽ እንዲያምር ጸሎቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ ይጠቅማሉ መረጃ ምናሉ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለስ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ወተወሉ ክፍሰ ይነካችሁ። በሰላም በቸር በጤና ቁዩልኝ። ይመቻችሁ።